እስልምና ግዴታ አድርጎ አንድ ወር አጥቦና አላወቅነውም እንጂ ብዙ ታክመናል። ይህ ሕክምና መቀጠል አለበት። ነብይ መሐመድ አለይሂ ሰላቱ ወሰላም ወደ ግብጽ ነገስታት፣ ወደ ተለያየ የዓለም ነገስታት ደብዳቤ ልከዋል። ስለሙ ብለው ከላኩት ንጉስ ውስጥ ሙቀውቆስ ይገኝበታል። የግብፁ ንጉስ ላኩለት ስለም ብለው ለመስለም አልፈለገ። ነብይ መሆናቸውን ግን አቋል ሻማ አካባቢ ምትወጣ መስሎ ነበር፣ ከአረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ ሶስት ነገር ላከላቸው። ይህን ዘገባ እብኑ ከሢር ወእብኑ አሢር ሐታ ብኑ ልቀይም ፊ ዛዲል መዓድ ጠቅሰውታል። ሶስት ጊፍት ላከላቸው። ማርየተ ልቅብጥያ አገቧት። እሷ ፈረስ ላከላቸው ለጀሃድ ይሆናል አሉ። ሶስተኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለህክምና የሆነ አላቸው። ነብዩ ዶክተሩን አልፈልግም አሉት። ለምን ታዋቂ እኮ ስፔሻሊስት ነኝ አላቸው? እኛ እኮ ህዝቦች ነን አሉት። ይህን የህይወት መርሃችሁ አድርጉ። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል አለ። ግልጽ ነው የነቢዩ ዓለይሂ ሰላት ወሰላም የህይወት ፍልስፍና። ጀርመን ላይ ትልቅ ሆስፒታል አለ። ይችን የነቢዩን ንግግር ጽፈው ከስር ሚን ሙሐመድ ፕሮፌት ኦፍ እስላም ብለውታል። እኛ ህዝቦች ነን፣ ሳይርበን አንበላም ምሳ ደረሰ ተብሎ አይበላም፣ በነቢዩ ፍልስፍና አስተምህሮት። ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል? አለ። ይሄ የህክምና ሳይስ አስፏል። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል፣ ይገባል፣ የሚቃጠል የለም። በሽታ ምግብ ለሰው ልጅ ወዳጁም ጠላቱም። ከመጠንከው አቅም ነው። ካበዛኸው ጠላት ዋ ያ ለይተኒ ኦ ማይ ጋድ ለም ኡሽሪክ ቢረቢ አሃዳ፣ በጌታዊ ላይ አንድንም ባላጋራው ኖሮ ለም ሽሪክ ቢረቢ አሃዳ፣ ያለይተኒ ያለይተኒ ማለት ጀመረ ይላል። እኔ በጣም ነው የሚገርመኝ ይሄ አያ አንደኛ የዚህ የድሃው ሚስኪኑ ንግግሮች ባለ ሀብቱ የሆነው ጉረኛ የሆነው ጓደኛው ጋር የሆነ ነገር አስቀርቶበታል። ውስጡ ታውቃላችሁ። ወል ወንድሜ እህቴ፣ ማንንም ሰው አትፍራ። በጥበብ በክብር እውነትን ንገረው። በጥበብ በክብር ሀቅ የሆነውን ነገር ንገረው። ከተሳሳቱ ይሄን ይመስለኛል ሀቁ ይመስለኛል ብለህ ሀሳብን ግልጽ አድርግ። ምናልባት ያ ንግግር ምናልባት ያ ንግግርሽ ያንን ሰው የሚገርም የሆነ ስብዕና ሊሰጠው ይችላል። ከአላህ ጋር ሊያስታርቀው ይችላል። ተመልከቱ ደሃው ምን ብሎ ነበር? ጓደኛው ላኪን የሚለውን ቀንሶ ላኪን ብሏል ብያቸዋል። እኔ ግን ማለት እንኳን አልቻለም፣ ሙሉ በሙሉ እኔ ግን ሁወ ላሁ ረቢ ወላ ኡሽሪኩ ቢረቢ አሓዳ ብሎ ነበር። በጌታ ላንድንም አላጋራም ብሎ ነበር። ወላ ኡሽሪኩ ቢረቢ አሓዳ ቁጥር በሁለትን ይሁት፣ ይሄ ቃል ውስጡ ገብተዋል፣ ባለ ሀብቱ ጋር ውስጡ ገብተዋል። የፈለገ ኩራተኛ ቢኖር ገብቶበታል። አይገርማችሁም? ከዛ ምን አለ? ያ ለይተኒ ለም ኡሽሪክ ቢረቢ አሃዳ አለ። ምን ነው በጌታ ላይ አንድንም አካል ባላጋራው ኖሮ አለ። አንድንም አካል ባላጋራው ኖሮ ሲል ይህ ባለ ሀብት ምን ማለቱ ነው? ተወኩሌን ምነው ገንዘቤ ላይ ባላደረግኩኝ፣ እንደ ጠዋት ጤዛ ለሚጠፋ ዱኒያ ዱኒያ ላይ ባልተመካው ኖሮ። አላህን ትቼ ዱኒያ አላህን አስረሳችኝ። አየ ዱኒያ ቆሳዊነት ተመክተ ሽርክ ይሆንብሃል። ለሙሽሪክ ቢረቢ አሃዳ ባላጋራውበት ኖሮ ጌታዬ ላይ ስለዚህ ጓደኛው ከተናገራቸው ነገሮች መካከል አንዱ ሽርክ ፈጽመሃል። ሳይኮሎጂካል ሽርክ አለ፣ ስነልቦናዊ ሽርክ አለ። በአንደበት አልተናገርክም እንጂ በተግባርህም። ኦፍኮርስ የማ በአንደበት ተናግረሃል። በአንደበትህም በተግባርህም የሚያሳየው ሽርክ ነው። ልብህ ምንም እንኳን አላህ አንድ ነው ቢልም ውስጡ ገብቷል። ይኖ ከዚህ ስቶሪ የምንማረው ሁለት መሰረታዊ ነገሮች አሉ ወዳጆች፣ መሰረታዊ ነገሮች አንደኛ፣ ጓደኛው ሲመክረው ነበራል። ይህ ሰው በጣም ይጎስቲካል ከመሆኑ የተነሳ ኩራተኛ ከመሆኑ የተነሳ የጓደኛውን ምክር አልሰማም። ግን ጓደኛውን እኮ አላህን የላከለት ጓደኛው እኮ አላህን ያስታወሰው ጓደኛው እኮ ወደ አላህ እንዲጠጋ ያስታወሰው ጓደኛው እኮ አላህን እንዲያመሰግን የጋበዘው ወደ አላህ አላህ ላይ ብቻ ተንጠልጠል ያለው አላህ ብቻ ነው ብሎ የጋበዘው ይኖታ ቃለ ድሃው እኮ የጋበዘው እኮ የእርሻ ስፍራ እንሂድ አይደለም። ድሃው እኮ የጋበዘው እኮ ምግብ አይደለም። ድሃው የጋበዘው ወደ አላህ መንገድ ነው። ወደ አላህ መንገድ ነው ግብዣ ያቀረበለት አኺራን እንዲያስብ ነው ግብዣ ያቀረበለት። ዱንያ አውራው አኺራን ማየት እንዳይችል ፎከሱ፣ ስጋዊ ምድራዊ፣ አቀርቅሮ ልክ እንደ እንስሳ እዚህ ብቻ እንዲያስብ ነው ያደረገው። ጓደኛው ግን ቀና ብሎ አኺራን እንዲያይ ነው ሲጋብዝ የነበር። ሰውየው በዱንያ ታጥሮ ራሱን ረስቷል። ሰውየ ወደ ራሱ ድሃው ወደ ራሱ እንዲመለስ ነው ባለሀብቱን እየጎተጎተ ያለው። መጨረሻ ላይ ወደ ራሱ ተመለሰ ወለ ሙሽሪክ ቢረቢ አሃድ አለ ስለዚህ የመጀመሪያው ነገር የምንረዳው ረዳ ከነዚህ ከሁለቱ ወጣቶች ታሪክ አላህ ይመክራል በተለያየ መንገድ ይመክራል ይመክራል ወላሂ ይመክራል አላህ በሶሻል ሚዲያ ይመክራል በጓደኛ ይመክራል በዘመድ ይመክራል በእናት አባት ይመክራል ሲመክርህ ሲመክርህ ሲመክርህ እምቢ ካልክ ግን ጌታችን ችግር የለበት እኔ ሁሌ አላህን እምለምን ወደ አለ ከጠቀማችሁ ተጠቀሙት ጌታዬ ሆይ፣ አላህዬ ሳትቀጣ ሳትቀጣ ማረኝ፣ ሳትቀጣኝ ወዳን ተመልሰኝ። ብዙ ሰዎች አሉ፣ ካልተቀጣን በስተቀር ወደ ዓለም ለመመለስ ማንችልም። ይሄ ሰው ይሄ ነው። አያችሁ፣ ሲመክሯል ሰማራ ምን ችግር አለ ታዲያ? ዜሮ አደረገለት አላህ ዜሮ ዜሮ ሲገባ ያለው አንድ አላህ ነው። ማለት ጀመረ ወለ ሙሽሪክ ቢረቢ ሀዳ ማለት ጀመረ። ስለዚህ በምክር ካልገባህ ለአለሁም የተደረዑን ሐምብል እንዲሆኑ፣ ሰሚሲቭ እንዲሆኑ፣ ዝቅ እንዲሉ ቀጣለውኛ። ለአላህ ለአለሁም የተደረዑን ተደረዑ ማለት ፓወር ለስ ሆነ፣ ምንም ኃይል የሌለ ሐምብነስ ሙሉ ራስን ዝቅ ያደረክ የተዋረድክ እንድትሆን ያደርጋል አላህ ለዓለሁም የርጅዑን እንዲመለሱ ቀጣለሁ ይላል አላህ። ቅጣቱ ራሱ ረሕመት አለው፣ ገር እንድንመለስ ሳይ ቀጣላ ያስተምረና፣ ጌታዬ ወይ ሳት ቀጣ አስተምረኝ ነው ሁሌ ምለው። ሁላችንም እናጠፋለን፣ ሁላችንም እንበድላለን፣ ሁላችንም ድንበር እናልፋለን። ሁላችንም አንድ መስመር ላይ ነው ያለነው፣ ወንድሞች፣ አንድ መስመር ላይ ነው ያለነው። ከአላህ መግፊራ መጠየቅ አለብን። ሳት ቀጣ አስተምረን ሳት ገጣ ወደ አንተ መልሰን ማለት አለብን። ይህ ተቀብቱን የተመለሰው ተውበት አድርጓል። ይገርማቸዋል። ለሙሽሪክ ቢረቢ አሓዳ አላህ ኮሜንት ሰጠ። ወለም ተኩን ለሁ ፊአቱን የንሱሩነሁ ሚን ዱንላ ከአላህ ውጭ እሱን ሊረዳ የሚችል ምንም ቡድን አልመጣም ይላል። እኔ ለምንድን ይህን ያለው? ወለም ተኩን ለሁ ፊአቱን ለምንድን ያለው? ፊአቱን ቡድኖች እሱን ሊረዱት ቡድኖች አልመጡም አለ። በኋላ ላይ ሱብሃነላህ አላህ ሲገልጥልኝ ሲገባ ምን ለካ ይሄ ኢኮኖሚካል ኢሊትስ የሚባል አለ፣ እና ባለ ሀብቶች፣ የባለ ሀብቶች ጨዋታ አለ። የባለ ሀብት ጨዋታ አለ። አንዳንድ ጨዋታ እኮ ባለ ሀብቶች እኮ። ይህንን ስል ግን በነገራችን ላይ ባለ ሀብቶች ቅር እንዳትሰኙ፣ አላህ በመልካም በረካ ሀብት የሰጣቸው ወንድሞች እህቶች፣ አላህ ይጨምርላችሁ ያላችሁን ገንዘብ አኪራን የምትገዙበት ቤተሰቦቻችሁ የምታስደስቱበት ድሆች ጋር የምትደርሱበት የዘካን ሀቅ የምትወጡበት የሙስሊሙን ማህበረሰብ ድሆችን ቀና የምታደርጉበት ለቀብራችሁ ብርሃን የምታበጁበት ነገር የምትሰሩበት አላህ ያደርግላችሁ። ላ ሰለም እጃቸውን ወደ አላህ ነሱና፣ አላህ ወይ አስቂና፣ አላሁም አስቂና አጠጣን

ተዘረጋች ሰፋች፣ ሰማዩን ሞላችሁ በአንዴ ደመነ ሰማይ በአላህ ይሆንብኝ ይላል አነስ። ረሱሉ ከሚንበሩ አልወረዱም አላህ ዶፍ ዝናብ የለቀቀብን ቢሆን እንጂ ረሱል ከሚንበሩ ወርደው ከቁጥባ ሊያሰግዱ ሲሉ ጺማቸው በውሃ ርሶ ነበር ይላል።